ሰላም ጤና ስጥልን፣ የተወደዳችሁ የመሰረት ሚዲያ ቤተሰቦች፣ የዕለቱን መረጃዎች በማስከተል እናቀርባለን። በቅድሚያ ርዕሶቹን። ሰራተኞች ሲኦል ሆነብን ያሉት የግል ድርጅት በቅጥር ግቢ ውስጥ ድብደባን ጨምሮ እየፈጸማቸው ያሉት አነጋጋሪ ድርጊቶችን የተመለከተ መረጃ እናቀርባለን። በአዲስ አበባ ከተማ የመኖሪያ ቤቶቻቸውን ለንግድ ሥራ ሲያከራዩ የቆዩ ዜጎች በሦስት ቀን ውስጥ ሪፖርት ካላደረጉ የቤታቸው ካርታ እንደሚመክን እየተነገራቸው ነው። ሁለት የቀድሞ ከፍተኛ ዲፕሎማቶች በሄዱበት አሜሪካ ጥገኝነት መጠየቃቸው ተሰማ። የጤና ባለሙያዎች የትርፍ ሰዓት ክፍያ በአዲሱ የደሞዝ ስኬል መሠረት እንዲከፈል ጠየቁ። አርሲ ውስጥ ባለፈው አንድ ሳምንት ብቻ በደረሱ ሶስት ተከታታይ ጥቃቶች 22 ምዕመናን መገደላቸው ተሰማ። መረጃዎቹን በዝርዝር ሰራተኞች ሲኦል እየሆነብን ነው ያሉት የግል ድርጅት በቅጥር ግቢ ውስጥ ድብደባን ጨምሮ እየፈጸማቸው ያሉ አነጋጋሪ ድርጊቶች። አንዳንድ የመንግስትም ይሁን የግል ድርጅቶች ለሰራተኞቻቸው በመመቸትም ይሁን ባለመስማማት ስማቸው አልፎ አልፎ ይነሳል። ዛሬ ሚዲያችን የሚዳስሰው ድርጅት ጉዳይ ግን እውነት ኢትዮጵያ ውስጥ የሚፈጸም ነው እንደሚያስብል ሰራተኞች ይናገራሉ። ሱፐር ደብልቲ ጄነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በሸገር ከተማ ዓለም ገና ውስጥ ካሉ የግል ድርጅቶች አንዱ ሲሆን እንደ ቀለምና የውሃ ማጠራቀሚያ ወይም በተለምዶ ሮቶ የሚባለው ማለት ነው ያሉ ምርቶችን ለገበያ ያቀርባል። ድርጅቱ በሚዲያዎች ላይ የገዘፈ ስም ያለው ሲሆን ከሰራተኞቹ ጋር እንደ የብሔር ብሔረሰብ በዓል፣ የባንዲራ ቀን ወይም ሌሎች በዓላትን በአማረ መልኩ ሲያከብር ይታያል። የሰራተኛውን መብትና ጥቅም የማያስከበር ድርጅት ሁሌም ከትችት አይወጣም። ስለ ሰራተኞቹ የሚያስብና ሕግና መመሪያ ተከትሎ የሚሰራ ደግሞ ከራሱ አልፎ ለሀገርም ምሰሶ ይሆናል የሚለውን መልእክት ድርጅቱ ያስተላለፈው በቅርቡ የሰራተኞች ቀን ብሎ ባከበረው በዓል ላይ ነበር። ድርጅቱ ከዚህ አልፎ በሸገር ከተማ በገላን ጉዳ ክፍለ ከተማ ያስገነባውን ዋቶ የጤና ኬላ የዛሬ ዓመት አስመርቆ ነበር። በቅርቡ ለመቄዶንያ ገንዘብ ሲሰበሰብም ሱፐር ደብልቲ ጄነራል ትሬዲንግ የ500 ሺ ብር የገንዘብ ስጦታ አበርክቷል። ታዲያ ጉዳዩ ምን ይሆን? አቶ ጸጋዬ የደበበ የሱፐር ደብልቲ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ባለቤት ናቸው። በርካቶች ግለሰቡን የአወዛጋቢው ፍኖተ ጽድቅ ጠቅላላ መንፈሳዊ ማህበርና ዩትዩብ ቻናል መስራች በመሆናቸውም ያስታውሷቸዋል። አቶ ጸጋዬ የድርጅታቸው ስም በሚዲያ የገነነ እንዲሆን ነገር ግን የሥራ ቦታው ሲኦል እንዲመስል እንዳደረጉ መሠረት ሚዲያ ያነጋገራቸው በርካታ ሠራተኞች ይናገራሉ። አቶ ጸጋይ ደበበ ባለቤቱ የፈለጉትን ሰው በጸጥታ አካላት ከማስወሰድ ጀምሮ ድብደባ እንዲፈጸም ማድረግ ይችላሉ። ፖሊሶች ሲጠሩ በደቂቃ መጥተው የተባለውን አድርገው ይሄዳሉ። እምቢ ያለ በሚሊሻዎች ታፍሶ ለወታደርነት ወደ ካምፕ በግዴታ ሊገባ ይችላል የሚሉት አንድ ሰራተኛ ናቸው። ሆኖም ሰራተኞች ለደህንነታቸው ሲባል ስማቸውን እንዳይጠቀስ ጠይቀዋል። ሱፐር ደብልቲ ጄኔራል ትሬዲንግ አሁን ላይ ከ4 ሺ እስከ 5 ሺ የሚደርሱ ሰራተኞች እንዳሉት የታወቀ ሲሆን በርካታ ሰራተኞች ስማቸው ሳይጠቀስ እንኳ ለሚዲያ ለመናገር ሲቸገሩ ታዝበናል። 11 ደቂቃ ያረፈደ 700 ብር፣ ማስቲካ ያኘከ አንድ ሺ ብር ይቀጣል። ስራ መልቀቅ እፈልጋለሁ ያለ ሊደበደብ ወይ ሊታሰር ይችላል። ሁለት ቀን አንገብጋቢ ጉዳይ እንኳን ገጥሞህ ብትቀር ሙሉ በሙሉ ከሥራ ትባረራለህ። የሚሉት ሌላኛው ሠራተኛ የሚከተለውን ድብደባና እንግልት በመፍራት ማንም ተመልሶ መብት ይከበር እንደማይል ይናገራሉ። ሰራተኛው አክለው መግቢያ ሰዓት ከጠዋቱ 12 ሰዓት ከ20 ሲሆን መውጫ ደግሞ ማታ 12 ሰዓት ነው። መቅረት ማርፈድ የሚባል ነገር የለም የሚሉት በርካታ የተቋሙ ሰራተኞች፣ የድርጅቱ ባለቤት አቶ ጸጋይ፣ በተደጋጋሚ እያንዳንድሽ ብሬን ቀደሻት ጨርሽው፣ ምንም አታመጡም፣ የፈለኩትን አረጋለሁ በሚለው ንግግራቸው እንደሚታወቁ ያነሳሉ። ሚዲያችን እንዳረጋገጠው በተለይ ልምድ ያላቸው ሰራተኞች ለሕይወታቸው እስከሚሰጉ ድረስ ከድርጅቱ መውጣት እንደማይችሉ ማስጠንቀቂያ በተደጋጋሚ ደርሳቸዋል። እወጣለሁ ያለ ልምድ ያለው ሰራተኛ ካለ ይታሰራል ወይም ይደበደባል። ሲታሰሩ ደግሞ ከ1 ሚሊዮን ብር ጀምሮ ቁጥር ይጠራና ብር ሰርቋል ወይም ሰርቃለች ይባላል። በውሸት መስክር ትባላለህ፣ 20 ሺህ ብር ይከፈልሃል፣ እምቢ ካልክ አንተም ትታሰራለህ፣ የሚሉት አሁን ድረስ ከፍተኛ ስጋት ላይ የሚገኙ ሰራተኞች ናቸው። ምንጮቻችን እንደጠቆሙት በዚህ ምክንያት ሥራ ለቀው ወደ ገጠር ከሄዱ በኋላ ከዛም ተይዘው የመጡ ይገኛሉ። ግለሰቡ ይህን የሚሰራው ደግሞ ከፖሊስ አካላት ጋር በመተባበር ነው። ደግሞ የሚገርመው ስንት ሰቃይ ተማሪዎች ጥሩ እየመሰላቸው እየገቡ ሕይወታቸው እየተበላሸ ነው፣ በማለት የተናገረችው ሌላኛዋ ሠራተኛ ከአካል ድብደባ በላይ የአእምሮ ቁስል የሚሆን ስድብ በርካቶች ይሰደቡ ይውላሉ፣ በማለት ገልጻለች። አለም ገና በሚገኘው ፋብሪካ ውስጥ ሰራተኞች ገብተው የሚደበደቡበት ስፍራ እንዳለና ስራ ሲሰሩ ደክሟቸው ቆም የሚሉ ጭምር ዱላ እንደሚከተላቸው ታውቋል። በዚህ ምክንያት ሰው ሳይደበደብ የማይውልበት ቀን እንደሌለ ሰራተኞች ጠቁመዋል። ምንም ሳታጠፋ ተላላኪዎች የመደቡና አጥኑት ይባላል። እያንዳንዱን ሰው በወሬ ስንቱ ታሰረ፣ ስንቱ ተደበደበ። ደግሞ በጣም የሚያሳዝነው ውጭ ላይ ሚዲያ ላይ እንደርሱ ያለ ጥሩ ሰው ያለ አይመስልም የሚሉት ቅሬታ አቅራቢ ሰራተኞች ናቸው። በግለሰቡ በተገነባው ሆስፒታል ውስጥ ደግሞ በርካታ መድኃኒትና ዊልቸር እንደሚገባ የታወቀ ሲሆን መድኃኒቱና ዊልቸሩ ግን በውድ ተመልሶ ለተጠቃሚዎች እንደሚሸጥ ተሰምቷል። የትኛውም ሆስፒታል የሌለ መድኃኒት እዚህ ሊገኝ ይችላል። እርዳታውንም በነፃ ያስገባሉ፣ ግን በእርዳታ ስም ይቸበቸባል። ይህ ማለት ሀገሪቱ እየተበዘበዘች ነው የሚሉት ደግሞ በሸገር ከተማ አስተዳደር የሚሰሩ አንድ አመራር ናቸው። እንደምንሰማው ብዙ ችግር በሰራተኞች ላይ ይነሳል። ለምሳሌ የመብት አለመከበር ጥያቄና የስራ ልምድ እንኳን ሲጠየቅ ይመከልከል። ግለሰቡ ለብዙ ሰው የስራ ዕድል የከፈቱ ናቸው፣ ግን ደግሞ የደሃ ልጅ ሰቆቃ ይብቃ ማለት ይገባል በማለት አመራሩ ተናግረዋል። አንዳንዴ ይህ ነገር የሚሆነው እዚሁ ሀገር ውስጥ ነው እንዴ ብለህ ታስባለህ። ስራ አጥፍተህ ከሆነ ተቀጣ ገንዘብ ነው። የሰው ልጅ ግን መጫወቻ ለምን ይሆናል? እስከ መቼ ስድብ፣ ዱላ፣ እስርና ማስፈራሪያ ለምን? በማለት አንድ ሰራተኛ ጥያቄያቸውን ሰንዝረዋል። ሱፐር ደብልቲ ጀኔራል ትሬዲንግ በዓለም ገና ከተማ በ1999 ዓ ም የሙከራ ምርቱን የጀመረ ድርጅት ነው በዚህ ዙሪያ የባለቤቱን የአቶ ጸጋይን ምላሽ ለማግኘት ያደረግነው ሙከራ አልተሳካም በመዲናዋ የመኖሪያ ቤቶቻቸውን ለንግድ ሥራ ሲያከራዩ የቆዩ ዜጎች በሦስት ቀን ውስጥ ሪፖርት ካላደረጉ የቤታቸው ካርታ እንደሚመክን እየተነገራቸው ነው ከሰሞኑ በአዲስ አበባ ውስጥ ያሉ በርካታ የንግድ ቤቶች እየታሸጉ መሆኑ ይታወቃል። ምክንያቱ ደግሞ እነዚህ የንግድ ቤቶች ንግድ ፈቃድ ቢኖራቸውም ታክስ ብትከፍሉም የምትነግዱት በመኖሪያ ቤት ውስጥ ስለሆነ ካርታችሁን ወደ ንግድ ቤት ካርታ ቀይሩ በሚል ነው። መሰረት ሚዲያ አሰባሰባቸው መረጃዎች እንደሚያሳዩት ሰሞኑን የሚስተዋለው የቤት አገልግሎት መቀየር አለበት የሚለው ጉዳይ በመቶ ሺዎች የሚቆጠሩ ከጥቃቅን እስከ ከፍተኛ የቤት አከራዮችን የሚነካ እንደሆነ ያሳያል። ለሚዲያችን የደረሰ መረጃ እንደሚያሳየው ክፍለ ከተሞች አንድ አስደንጋጭና አሳሳቢ ማስጠንቀቂያ ለነዋሪዎች እየሰጡ ነው። ለምሳሌ የኮልፌ ቀራኒዮ ክፍለ ከተማ ባሳለፍነው ቅዳሜ ጥቅምት 15 2015 ዓ ም ቤታቸውን ለንግድ ላከራዩ ግለሰቦች እየሰጠ የሚገኘው ደብዳቤ አዋጅ ቁጥር 721 ህዝባር 204 እና በደንብ ቁጥር 162 ህዝባር 2016ን በመጥቀስ ለመኖሪያ አገልግሎት የተሰጠን ቦታ ከመንግስት ፈቃድ ውጪ ለንግድ ወይም ለድርጅት አገልግሎት እየሰጡ መሆኑን ያስረዳል። ይህ ተረጋግጦ ማስተካከያ እንዲያደርጉ ሶስት የሥራ ቀናት ማስጠንቀቂያ ቢሰጡትም ቀርበው ሪፖርት ባለማድረጉ ንግድ ቤቱ መታሸጉ ይታወሳል የሚለው ደብዳቤው። ይህ የሚታየው ደብዳቤ በተለጠፈ በሦስት ቀናት ውስጥ ወሰን ማስከበር መሬት ባንክና ማስተላለፍ ዳይሬክቶሬት እንዲቀርቡ ያስጠነቅቃል። ይህን የማያደርጉ ግን የተሰጣቸው የመሬት ሊዝ ውል ተቋርጦ የቤቱ ካርታ እንዲመክን እንደሚደረግ ያስጠነቅቃል። ይህ የንብረት ዋስትና እንደሌለ በሚያሳይ መልኩ በርካቶችን አስገርመዋል፣ አስደንግጧልም። በሌሎች ክፍለ ከተሞችም ተመሳሳይ ማስጠንቀቂያ እየወጣ ይገኛል። አንደኛ ሰዎች በውልና ማስረጃ የሚያከራዩት ቤት ለመኖሪያ ቤትነት የወሰዱት እንደሆነ በግልጽ ውል ላይ በመግለጽ ያከራዩ ሲሆን ተከራዩም ከንግድ ቢሮ ንግድ ፈቃድ አውጥቶ የሚሰራ ነው። ከዛም ሲቀጥል ሁለቱም ለገቢዎች ቢሮ ተገቢውን ግብር የሚከፍሉ ሲሆን አሁን መንግስት ከኔ እውቅና ውጪ ነው ቢል ተቀባይነቱ ጥርጥር ውስጥ የሚያስገባ ነው የሚሉት መሰረት ሚዲያ ያነጋገራቸው አንድ ጉዳዩን በቅርብ የሚከታተሉ ግለሰብ ናቸው። እንደዚህ አይነት ኪሳራ እንደሚያስከትል ሰው ቢያውቀው ቤቱን ከመጀመሪያ አያከራይም። ጥፋት ካለስ ባለቤቱ ብቻ ሳይሆን ገቢዎች ቢሮ፣ ውልና ማስረጃና ንግድ ቢሮ ተባባሪ በመሆናቸው ተጠያቂ የማይደረጉበት ምክንያት ምንድን ነው ብለው ጥያቄ አቅርበዋል። ለቤት ካርታው መቀየር የሚጠየቀው ገንዘብ ደግሞ በሚሊዮን ብሮች እንደሆነ እየተነገረ ነው። የብዙ ሺህ ብሮች ቅጣትም አለው። በዚህ የዋጋ ግሽበት በናኘበት ዘመን በትናንሽ ቤት አከራዮች እጅ በሚሊዮን የሚቆጠር ገንዘብ ይኖራል ብሎ ማሰብ ህዝቡን አለማወቅ ነው የሚሉት ሌላ አስተያየት ሰጪ ናቸው። ለደህንነቴ ስል ስም ያይጠቀስ ያሉት እኚህ አስተያየት ሰጪ ማህበረሰባችን ሲመቸው በመኖሪያ ቤት ውስጥ ይኖርበታል፣ ተጨማሪ ገቢ ማግኘት ሲያሻው ደግሞ ጠላ ሆነ ምግብ ይሸጥበታል። ሲቸግረው ደግሞ ሌላው እንዲሰራበት ያከራየዋል አከራይቶም ታክስ ይከፍልበታል። ይሄ ዘመን ጠገብ የሀገራችን አኗኗር ነው፣ ለብዙ ዘመን ሲሰራበት እየቆየም ነው። ይህንን የማያውቅ ከሌላ ዓለም የመጣ መሆን አለበት በማለት ያስረዳሉ። አክለውም ይህ አሰራር ህገ ወጥ ከነበረ እስከ ዛሬ ለምን የንግድ ፈቃድ ሲሰጥበት ከረመ? አሰራሩስ ይሄ ሁሉ ደንብ አስከባሪና ተቆጣጣሪ ባለበት በአንድ ጊዜ በድንገት እንዴት ህገ ወጥ ሆነ? ስህተት ከሆነም እንዴት ማስጠንቀቂያ ሳይሰጥበት የንግድ ፈቃድ ሳይመለስ ህዝብም እንዲወያይበት ሳይደረግ በድንገት በዘመቻ የሚበላሽ ዕቃ ላይ ቤት ይታሸጋል። ምግብ ማበላሸት በሀገራችን ግፍነቱ አብቅቷል ወይ ይላሉ። ቤት ተከራይቶ የንግድ ፈቃድ አውጥቶ አመታዊ ግብር ከፍሎ የሚነግድ ሰው ህጋዊ ነጋዴ ነው የሚሉት ግለሰቡ እንዲህ የሚሰራ ሰው ካጠፋ የክስ ወረቀት ቀርቦለት ሊከሰስና በፍርድ ቤት ተከራክሮ መብቱን ሊያስከብር ከጠፋ ደግሞ ሊቀጣ የተገባ ነው ብለዋል። ሁለት የቀድሞ ከፍተኛ ዲፕሎማቶች በሄዱበት አሜሪካ ጥገኝነት መጠየቃቸው ተሰማ። ከሰሞኑ አንዳንድ የቀድሞ እንዲሁም ያሁን የመንግሥት ኃላፊዎችና የህዝብ ተወካዮች በሄዱበት አገር ጥገኝነት ሲጠይቁ እየተስተዋለ ነው። ለምሳሌ መስከረም 26 2018 ዓ.ም ባቀረብነው አንድ ዘገባችን በህዝብ ተወካዮች ምክር ቤት የሴቶች ተመራጮች ወይም ኮከስ ሰብሳቢ ወይዘሮ ኪሚያ ጁነዲን አሜሪካን ሀገር ጥገኝነት ስለመጠየቃቸው ገልጸን ነበር። አሁን የደረሰን መረጃ እንደሚያሳየው ደግሞ የቀድሞ የውጭ ጉዳይ ሚኒስትር ዴኤታ ብርቱካን አያኖ በተመሳሳይ በአሜሪካን ሀገር ጥገኝነት ጠይቀዋል። ከቅርብ ጊዜያት ወዲህ አንድ ሰሞን በሚዲያ በብዛት የሚታዩ የመንግሥት ኃላፊዎች ሲሾሙ እንጂ ከስራቸው ሲነሱና ሲባረሩ ለህዝብ ማሳወቅ እየቀረ መቷል። በዚህም ምክንያት ህዝቡ የት ገቡ የሚል ጥያቄ በስፋት ሲያነሳ ይታያል። ከነዚህ ባለሥልጣን ከነበሩት አንዷና በቅርቡ ከሚዲያ የጠፉት የውጭ ጉዳይ ሚኒስትር ደኤታ የነበሩት አምባሳደር ብርቱካን ናቸው። አምባሳደር ብርቱካን በውጭ አገር ሚስዮን ረዘም ላለ ጊዜ ከሰሩ በኋላ የዛሬ ሰባት ዓመት ገደማ በጠቅላይ ሚኒስትር አብይ አህመድ የውጭ ጉዳይ ሚኒስትር ደኤታ ሆነው ተሹመው ነበር። አምባሳደር ብርቱካን አያኖ በሚዲያ በተደጋጋሚ በመቅረብ ለዲፕሎማቶች ሥልጠና በመስጠትና የውጭ እንግዶችን በመቀበል ለዓመታት ይታወቁ ነበር። አምባሳደር ብርቱካን የዛሬ ሰባት ወር ገደማ ከሚኒስቴር ደኤታነታቸው ተነስተው ሌላ ምትክ ምደባ ሳይደረግላቸው እንደቀሩ የውጭ ጉዳይ ምንጮች ለመሠረት ሚዲያ ጠቁመዋል። እነዚህ ምንጮች ዲፕሎማቷ ኃላፊ በነበሩበት ወቅት ለስራ ስምሪት ወደ ውጭ አገር ከሚላኩ ዲፕሎማቶች የኪስ ገንዘብ እንደሚቀበሉ መረጃ በመገኘቱ በጠቅላይ ሚኒስትር አብይ አህመድ ትዕዛዝ ከስራቸው ለመነሳታቸው አንዱና ዋነኛው ምክንያት ነው ብለዋል። በአምባሳደር ብርቱካን ምትክ አምባሳደር ብርሃኑ ጸጋይ የውጭ ጉዳይ ሚኒስትር ዴታ ሆነው ከተሾሙ በኋላ ዲፕሎማቷ አኩርፈው እንደቆዩ የታወቀ ሲሆን ከዚህ ቀደም በየቀኑ እንደሚያደርጉት የጠቅላይ ሚኒስትሩንና ሌሎች መንግስታዊ መረጃዎችን በተረጋገጠው ወይም ቬሪፋይድ በሆነው የፌስቡክ ገጻቸው ማጋራት አቁመዋል። የብልጽግና ፓርቲ ማዕከላዊ ኮሚቴ አባል የሆኑት ሚኒስትሯ ከስልጣን ከተነሱ በኋላ በግላቸው ሥራ እያፈላለጉ ቆይተው በቅርብ ጊዜ ወደ አሜሪካ ካቀኑ በኋላ እዛው ጥገኝነት መጠየቃቸውን የመሰረት ሚዲያ ምንጮች ተናግረዋል። ከኢትዮጵያ ከመውጣታቸው በፊት በአፍሪካ ህብረት የፕሮቶኮል ጽህፈት ቤት ለመቀጠር ሙከራ ቢያደርጉም እንዳልተሳካላቸው ተሰምቷል። ዲፕሎማቷ ከስልጣን ከመነሳታቸው በፊት ጠንካራ የጠቅላይ ሚኒስትር አብይ አህመድ ደጋፊ እንደሆኑ ወይም እንደሆኑ መስለው እንደሚታዩ የጠቆሙት ምንጮች በርካታ በውጭ አገራት ተመደበው ለሚገኙ ዲፕሎማቶች የተለያዩ መልእክቶችን በዋትሳፕና ቴሌግራም በመላክ በግል ገጻችሁ ላይ ለጥፉ እያሉ ይጫኑ እንደነበር የደረሰን መረጃ ያሳያል። በተለይ ጠቅላይ ሚኒስትሩን የሚያወድሱ መልእክቶች እየላኩ ፖስት አድርጉ ይሉ ነበር። ከስራችን አንጻር እንዴት ይህን ማድረግ እንችላለን? ብለን ስንጠይቅ አስታውሳለሁ በማለት የተናገሩት ደግሞ አንድ በውጭ አገር ምደባ ላይ የሚገኙ ዲፕሎማት ናቸው። በተመሳሳይ በዘመነ ኢህአዴግ ቱባ ባለሥልጣን የነበሩትና በቅርብ ዓመታት ካናዳን ጨምሮ በዲፕሎማትነት ሲያገለግሉ የቆዩት ወይዘሮ አስቴር ማሞ በተመሳሳይ መልኩ አሜሪካን አገር ጥገኝነት መጠየቃቸውን ምንጮቻችን ነግረውናል። ወይዘሮ አስቴር በምክትል ጠቅላይ ሚኒስትር ማዕረግ ከመሾም ጀምሮ በበርካታ ከፍተኛ ቦታዎች ላይ ያገለገሉ ሲሆን አንዳንዶች በወቅቱ ምናልባትም ቀጣይዋ ጠቅላይ ሚኒስትር እንደሚሆኑ ግምታቸውን ያስቀመጡላቸው ግለሰብ ነበሩ። የጤና ባለሙያዎች የትርፍ ሰዓት ክፍያ በአዲሱ የደሞዝ ስኬል መሰረት እንዲከፈል ጠየቁ። ከወራት በፊት ጥያቄዎቻቸውን ይዘው ወደፊት በመምጣት ከፍተኛ ትኩረት አግኝተው የነበሩ የጤና ባለሙያዎች አልተፈቱም ያሏቸውን ጉዳዮች ማሰማት ጀምረዋል። የጤና ባለሙያዎቹ አሁን እያነሷቸው ያሉት ጥያቄዎች አዲሱ የደሞዝ ስኬል በሁሉም የጤና ተቋማትና ክልሎች በአስቸኳይ እንዲተገበር እንዲሁም የጤና ባለሙያ ደሞዝ በተለየ መልኩ ታይቶ በድጋሜ እንዲሻሻል የሚል ይገኝበታል። በተጨማሪም አዲሱ የተርፍ ሰዓት ክፍያ ወይም ዲቲ ፔመንት በአዲሱ የደሞዝ ስኬልና መመሪያ መሰረት ከመስከረም አንድ ጀምሮ ታሳቢ ባደረገ መልኩ በአስቸኳይ በሁሉም የአገሪቱ ክፍል ለሚገኙ ባለሙያዎች መክፈል እንዲጀመርና በቀደመው ታስቦ የተከፈላቸው ቀሪ እንዲከፈላቸው ጥያቄ እያቀረቡ ይገኛሉ። የጥቅማ ጥቅም ማለትም የቤት የተጋላጭነት የሙያ የበረሃ አበል የትራንስፖርት ክፍያ ማሻሻያ በአስቸኳይ እንዲደረግ እንፈልጋለን ያሉት የጤና ባለሙያዎቹ ጥሪያቸውን በጤና ሚኒስቴር የማህበራዊ ሚዲያ ገጾች ላይ ለማስፈር ቢፈልጉም ሚኒስቴር መስሪያ ቤቱ የአስተያየት መስጫ ሳጥኑን እየቆለፈ እንደሚገኝ ይናገራሉ። እስካሁን እንደ አብረሃ ጅራ ሆስፒታል ያሉ ጥቂት ሆስፒታሎች በአዲሱ የትርፍ ሰዓት ክፍያ ዲዩቲ ፔይመንት ስሌት ለመክፈል ማስታወቂያ ማውጣታቸው ቢታወቅም በርካቶቹ ግን በድሮ ስሌት ላይ እንደሚገኙ ታውቋል። የካቲት 12 ሆስፒታል በአዲሱ ደመወዝ ስሌት ዲዩቲ አልከፍልም በማለቱ ከጤና ሚኒስቴር ደብዳቤ እንደተጻፈለት ታውቋል። ጤና ሚኒስቴር ደብዳቤ ማንጋጋት ብቻ ሳይሆን ተግባራዊነቱን ታች ወርዶ መከታተል የግዴታ ተልእኮ ነው። የክልል ጤና ቢሮዎችና የዞን ጤና መምሪያዎች ኃላፊዎች መፈተሻ አለባቸው። ባለሙያ በመንግሥት እንዲማረር እያደረጉ ናቸው የሚሉት የጤና ባለሙያዎቹ ናቸው። በአዋጅ የጸደቀን የዲዩቲ ክፍያ መመሪያ ተግባራዊ አላደርግም የሚል አመራር ወይ የመንግሥት ንቀት አለበት አሊያም ጭር ሲል አልወድም ነው ይህ ካልሆነ በስተቀር ደሞዝ ተሻሽሎ ከመመሪያ ውጪ ዲዩቲ ባሮጌው ደሞዝ የሚከፈልበት ምንም ምክንያት አይኖርም በማለት ድምፃቸውን እያሰሙ መሆናቸውን ተመልክተናል። አርሲ ውስጥ ባለፈው አንድ ሳምንት ብቻ በደረሱ ሶስት ተከታታይ ጥቃቶች 22 ምዕመናን መገደላቸው ተሰማ። በአርሲ ሀገረ ስብከት ውስጥ ባሳለፍነው ሳምንት ውስጥ ብቻ በታጣቂዎች በተፈጸሙ ሶስት የተለያዩ ጥቃቶች 22 ሰዎች መገደላቸው ታውቋል። የማህበረ ቅዱሳን ብሮድካስት አገልግሎት እንደዘገበው በምስራቅ አርሲ አገረ ስብከት በሆንቆሌ ዋቤ ወረዳ በቀቅሳ ቀበሌ ጥቅምት 18 ለ19 አጥቢያ ከምሽቱ 4 ሰዓት ላይ አምስት ምዕመናን በታጣቂዎች መገደላቸውን በአካባቢው ያሉ ምዕመናንን ዋቤ አድርጎ ዘግቧል። የጥቃቱ ሰለባ ከሆኑት መካከል የአንድ ቤተሰብ አባላት የሆኑ ሁለት ወንድማማቾችና ና ሁለት እህትማማቾች የሚገኙ ሲሆን በተጨማሪም አንድ የኦርቶዶክስ ምዕመን ተከታይ ከቤተሰቡ አባላት ጋር መገደሉ ታውቋል። ከዚህም በተጨማሪ በወረዳው በሚገኘው በቀቅሳ ቀበሌ የእግዚአብሔር አብ ቤተ ክርስቲያን አገልጋይ ታግተው መወሰዳቸው ታውቋል። በአካባቢው የሚኖሩ ምዕመናን በአሁኑ ሰዓት የድረሱልን ጥሪ እያሰሙ ይገኛሉ። በተመሳሳይ ጥቅምት 17 ቀን 2018 ዓ ም ከሌሊቱ አራት ሰዓት አካባቢ በምስራቅ አርሲ ሽርካ ወረዳ ሄላ ዘባባ ቀበሌ አርሴማ ማርያም አጥቢያ የሚኖሩ ምዕመናን በታጠቁ ኃይሎች በአሰቃቂ ሁኔታ ሦስቱ መገደላቸውና አራቱ ደግሞ መታገታቸው ተገልጿል። ከተገደሉት ምዕመናን ውስጥ የአንዱ ሟች አባትና ወንድም መታገታቸው በመረጃው የተገለጸ ሲሆን ታፍነው የተወሰዱት ምዕመናን ስለሚገኙ ስለሚገኙበት ሁኔታ አይታወቅም ተብሏል። በመረጃው እንደተነገረው የሞቱት ሦስቱ ግለሰቦች ጥቅምት 18 ቀን 2018 ዓ.ም ሥራ ተቀብራቸው ተፈጽመዋል። በሦስተኛነት በአርሲ ሀገረ ስብከት ጉና ወረዳ በሚገኝ ኖኖጃዊ ቀበሌ የሚኖሩ 14 ምዕመናን ከሌሊቱ 6 ሰዓት አካባቢ በዕለተ ረቡዕ ጥቅምት 13 ቀን 2018 ዓ ም ለጥቅምት 14 አጥቢያ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን ስድስቱ ከመገደላቸው ከአንድ ቀን በፊት ቀድመው ታፍነው ተወስደው ነበር ተብሏል ላለፉት ሁለት ዓመታት ማለትም ከ2016 ዓ ም መስከረም ሁለት ጀምሮ እስከ 2017 ዓ ም ድረስ ያለማቋረጥ በወረዳው ከ115 በላይ ምዕመናን የተገደሉ ሲሆን 27 ምዕመናን ደግሞ አሁንም ድረስ ታግተው ያሉበት እንደማይታወቅ ነዋሪዎቹ ለብሮድካስት አገልግሎቱ ተናግረዋል። ይህ በእንዲህ እንዳለ በወረዳው ካሉ 37 አብያተ ክርስቲያናት ውስጥ ከ16 በላይ የሚሆኑት አገልግሎት የማይሰጡ መሆናቸውንና ከነዚህ መካከል ሶስቱ ሙሉ በሙሉ መዘረፋቸው ተጠቅሷል። ነዋሪዎቹ እየደረሰ ያለው የሰው ሕይወት እልፈት፣ መታገትና የንብረት ውድመት ችግር እልባት እንዲያገኝ የቅዱስ ቤተ ክርስቲያንና የመንግሥት ባለድርሻ አካላት አሁንም ትኩረት ሰጥተው ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። የተወደዳችሁ የመሠረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና የድምፅ አርትዖት ሥራዎችን በማቀናበር ኢዮኤል ስቡህ። አብረናችሁ ቆይተናል። ሰላም።